አይ ማርያም በጣም ነው የሚያምረው። አሪፍ ነው። እኔ ደግሞ የተወሰነ ሰምቼ ነበር። ይሄኛው ደግሞ ከአንተ ጋር በጣም ነው የሚሄደው እዛው ፊልም ከቁምንበት ቦታ የሚለው

እቺ ማን ነበረች ስሟ? አንዴ፣ ይቅርታ ዘፋኝ ያዘፈነችኛለች፣ ንገር አዳጊ የሱን የእሱን

ይህ እንትናን እና አብዱ ኪያርን ዝፈኑት። እናንተ ደግሞ ተገናኝታችሁ

ሲ ማማራ ጉዳይ አለ። በቀላሉ አልፋታውም። እኔ ፊት ሌላ ሌላ ነው የሚጫወተው እናንተ ጋር